ከንፈርሽ ኮልጌት። እስቲ ድምፅሽን ጨምሪበት። ዝጊ ነው ያልከኝ። ምንድን ነው ዝጊ እንዳልክ ዘነበ? ዝጊ። እሺ እንትን በይ ኮልጌት፣ ሙሉ ከንፈርሽን እንደ ቻፕስቲክ ትቀበያለሽ ነው ፖይንቴ። ከዛ ሁለተኛ ቅጣት ቁጭ። እኔ ያው ናታን ጋር ነው ያለው። ስልኳን አልኩ ናታን ጋር የጓደኛህን ስልክ ግን ብትመልስለት። ጥርሞ እሺ፣ የራስ ስልክ የለህም? ናታን ስልክ የለህም? ከዛ ሁለተኛ ቅጣት ግማሽ ብርጭቆ የሚጥሚጣት በጠብጭን አጠጫለሽ። ትበስቲ አንድ አበባ፣ አንድ አበባ። ማለት ማለት ቆይ የምሬን እንዳልክ ማን ነው እያዋራኛለሁ? በእግዚአብሔር አንተ ነህ? ናታን ነው ይህ ብቻ ነገር ይደበ እናታን እየመሰለ ነው። ስልክህን ወስዶ እየጻፈ ሶስተኛ ቅጣት ደግሞ እንትን እኔ አፈቅርሻል። እኔ ምን እኔ ምን አፈቅርሻ ምንድን ነው የሚለው? እንዳልክ አፈቅርሻል። ምንድን ነው የሚለው? እግዚአብሔር አንደኛ ኮልጌት ከንፈርሽን ሁለተኛ ኮልጌትን በመስራት ሶስተኛ ደግሞ መጠጣት ይቅርታ ለምን ነው ረብጠጣ ዛሬ ጊፍት ጋላሪ ሊሞላ ነው ነው የምልሽ በቃ ቻው በቃ ልትሄድ ነው ልትሄድ ነው እንዳልክ ሰማች ማርያምን ወይ ወይ ተቀጭ ተብሎ በይ። ገና የዚኛውን ቅጣት አለብሽ። ተው ግን ተው ግን ተው ግን ኮልጌት ታያ ነሽ። አንቺ በጣም ኃይለኛ ነው ብታይ፣ ገና እዚህ ጋ ሳደርግ ያቃጥላል። አሁንማ በቃ በይ በይ

ብቻ መስለኝ ነበር። አመሰግናለሁ በጣም ላይፍ ላይፍ መሰለኝ። አዎ ቅድም እየላኩልኝ ነበር ጽፈውልሽ ነው? አዎ የጠሮቹ ነው እያሉ ነው። እንያቸው መሰለኝ እንያቸው። ግን እኮ አንቆይም፣ እሱማ አንቆይም። አዎ ተይዘዋል። ዝም ብለው ነው የሚጽፉት። ወይኔ ይፍታሪ ኮቻው ብሎኝ ደበናትሽ በቃ አፈር በለኝ። ከዚህ በኋላ ከዚህ በኋላ እኔና አንቺ እንጋፈጣለን። አፈር በላኝ። አየር ላይ ነው ጥሎኝ። እግዚአብሔርን እንዴት እንደሚያጋጥለን ማርያምን በይ፣ እግዚአብሔርን አንቺዬ በጣም አይለኛ ነው። ታጣ ባድርኩሽ ይመጣ ፈርስት ጊፍት ደብል ነው ደብል ነው ደብል ነው። ፈርስት ጊፍት ደብል ነው። እሺ ምንድነው? እሺ ንገሪኝ፣ በእናትሽ። አንደኛ ቅጣት ፌስታል ውስጡ ዱቄት ታረግና ፍትዋለሽ። ታናድጂኝ? ስ ሁን እንዲህ ልምታሽ። ሁለተኛ ቅጣት

ሌሎች አንደኛ፣ ሁዲ ትለብሺና ሁዲ ትለብሺና ታዞሪውና ኮፍያውን በሂን ታረጊና ዞረሽ ትቆሚያለሽ። ስጠራሽ አቤት እያልሽ ተሽከርክረሽ በፊት ለፊትሽ ትሆኛለሽ። አንደኛ ቅጣት። ሁለተኛ ቅጣት፣ ሁለተኛ ቅጣት በሚጥሚጣ ግማሽ ብርጭቆ ታጠጫለሽ። ሶስተኛ ቅጣት ኩል እንደዚህ ታረጊና እንደዚህ እንደዚህ እያይ ጥትስያለሽ። ምኑ ጋ የቱ ጋ ነው ምስለው? እንደዚህ እንደዚህ እንደዚህ እንደዚህ ከዛ፣ እዚህ ጋር እዚህ ጋር ቤብዚ ገልብጠሽ ትለብሺና ዞረሽ ቆመሽ ስጠራሽ ዞረሽ አቤት ፍቅር ብያች ጉንበስቲ ያለሽ። አለቀኩ ፍቅር። እሺ፣ አለቀኩ። ከዛ ሁለተኛው አረማሪ ፍቅር አቃጠለኝ። ፊቴ ነው የራሱ ምንድን ነው? እሺ በቃ ተው። ቀጣይ ግን ካሸነፍኩሽ እንዴ ነው መቀጣሽ? ታስጠላ ፀጋ ፍቅሯ ብጤው እንትን ላይ ነው ላይቭ ላይ ነው። ሁድ እና ምን ዲ ጋዋዘ ልጅ ምን ነሽ ነው የሰፈራችን ልጅ ቀልድ ነው እንዴ አይደል አለ እዛ ሰፈር ወይኔ

አርጊው እሱንም ቢሆን ሩት እየጠራችሽ ነው እያሉ ነው። ከዚህ በኋላ ጠብቂም በሏት። እሺ፣ ከዚህ ጊም በኋላ ጠብቀን። እሺ፣ ቃል ኪዳን ሰውዬሽ አይመጣም። በቃ አረ ይመጣል። አይ እግዚአብሔር ሩቲ የጠራችኋችሁ ነው እያሉ ነው። እንሄዳለን፣ ከዚህ በኋላ በቃ እንሄዳለን። እኔ እኮ ልቆይ አልነበረም ታውቂያለሽ። ላወራሽ ነበር፣ ከዛ ላወራሽ ሳይሆን ልቀጣሽ ነበር። ሰውዬ ቀረ። አንቺን ነበር የፈለግኩት። ከዛ ሌሎችን እኮ ዲክላይን አድርጊያቸው ብታይ። አማኝ ሊያ፣ አንተ ደግሞ ኪታባን ይመጣ በረከት። ምንድን ነው የምትለው? ማን ነው ማን ነው? መች ነው ከማን ያበለጣችሁት ይላል የሆነ ቤካ ባባ የሚባል ልጅ ታውቂያለሽ ቲክታክ ላይ የሆነ የኳስ ኮንተንት ምናምን ነው መሰለኝ የሚሰራው ቤካ ዩዘር ቤካ ባባ ቤካ ባባ አንቺ ድሮ ማውቀው መሰለኝ እሱ ልጅ ግና ቤዚ አንድ ሰው ሲያሳዝን ግን በእናትሽ አለ። ደህና ነው አለ። እንጃ ለኔ ላይ ብለ ይመጣል ይጽፋል ማይሆን ማይሆን ነገር ውይ በእናትሽ ይሰማኛል ሰላም ነው እንዴት ነህ አባት ደህና ነህ ቤካ ባባ ኧረ ባባ ሰላም እያለችህ ነው አባ ባባ ነው ስሙ ባባ እንዴት ነህ ደህና ነህ የሚያደርገኝ እ

እሷም ትወዳችኋለች። ታታባርኩ ፍቅር ምን ታታባርኩ? እሺ ቆይ ሄጌ የሚለቅና እንገባለን። እሺ ና ወርዲጋ እና አሁን ለብቻሽ ሳላገኘሽ እሱን እኮ ነው የምልሽ። የሰው ልጅ ደውሎ ተቀጭልኝ ግቢልኝ ቤት የታለ? እኔ ሶስቴ ሶስቴ ጠቀጭ ገና አሁን ገብቼ የአራት ሺሁን እንኳን በላሽኝ ይሁን። ምን ያጋጥማል? እቀጣለሁ ብሎ መቀጣት እኮ ያለ ነው። ምንድን ነው የምታካብጃለሽ? ታካብጃለሽ፣ አታብራሪ፣ ሲጀምር በቅ በቅ ምናች እኔ ምንም አንርሳ ተብታብ አልኩ። ኮሜንት ሴክሽን ላይ ኮሜንት ጉሪ እንጻፍ። መልካም ቆይታ። ነግሬያቸው አለው ለሁለት። እስቲ አስደንግጧት አስደንግጧት። ወዴት ነው ታስደነግጡ የላችሁ? ያለውም እንጂ እኮ ያስደነግጡች ነበር። የኔ ፋሚሊ የኔ ፋሚሊ ደግሞ ታቂያለች። ማስረዳትም ማስረዳትም አልችልም። እነሩት እየመጡ ነው። በቃ በፈረስ ነው። በእግር በእግር አይ ለአንቺ ብዬ ያው እኔ እኔ አንቺን ብቻ ፈልገሽ ዲክላይን አልከቻው። አሁን ይጥሩብኛል። እኔ እኔ ግን ዲክላይን አልኳቸው። ጸጥ ነው ያልኳቸው። እንዴ በቃ ጊፍተር እየጠበቅን ነበር እንላቸዋለን እኮ እኔ አንቺን የፈለግኩት